ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የሰኔ 11 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሰሜን ወሎ ዞን የሚገኙ ከ58000 በላይ ተፈናቃዮች በረሃብ እየተሰቃዩ ነው ተብለዋል። እኔ የታጋችነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም ሲሉ አቶ ክርስቲያን ተናግረዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ እና ሱቡ ሶሬ ወረዳዎች የንጹሐን እልቂት እንደቀጠለ ነው። አፋ ቡሃ በወሎ ቀጠና ከህወሃት ጋር በተያያዘ ለተነዛበት ሀሰተኛ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 በሰሜን ወሎ ዞን የሚገኙ ከ58 ሺህ በላይ ተፈናቃዮች በረሃብ እየተሰቃዩ ነው ተባለ። በአማራ ክልል ሰሜን ወሎ ዞን ከተለያዩ የወለጋ ዞኖች በተለይ ከምስራቅ ወለጋ በብዛት የተፈናቀሉ ሰዎች በአስከፊ ሁኔታ ውስጥ እንደሚገኙ የሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና መምሪያ ለአዲስ ማለዳ አስታውቀዋል። የዞኑ የአደጋ መከላከልና ምግብ ዋስትና መምሪያ ኃላፊ አለሙ ይመር በሰሜን ወሎ ዞን አጠቃላይ የተፈናቃይ ቁጥር ከ58060 በላይ መድረሱን ተናግረዋል። ከአጠቃላይ ተፈና መፈናቃዮች ውስጥ 18213 የሚሆኑት በዞኑ ባሉ ዘጠኝ መጠለያ ጣቢያዎች እንደሚገኙ ጠቅሰው ቀሪዎቹ ደግሞ በተለያዩ አካባቢዎች በህብረተሰቡ ውስጥ ተበትነው እንደሚገኙ ገልጸዋል። የተፈናቃዮቹ ቁጥር ከዕለት ወደ ዕለት እየጨመረ እንደመጣና የዘገባ እየተጠናከረ ባለበት ሰዓት ብቻ 246 ተፈናቃዮች ወደ መጠለያ ካምፑ እየገቡ እንደሚገኙም ጠቁመዋል። በመጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች በብዛት ሴቶች፣ ህጻናትና አረጋውያን መሆናቸውን የጠቆሙት ኃላፊው ተፈናቃዮች የምግብ የመድኃኒት የአልባሳትና መኝታ አገልግሎት እያገኙ እንዳልሆነ ተናግረዋል። በተለይም ሀብሮ ወረዳ ጇራ ቀበሌ በሚገኘው መጠለያ ጣቢያ ውስጥ አስር ሺህ በላይ ተፈናቃዮች መኖራቸው ተጠቁመዋል። የጇራ መጠለያ ጣቢያ የተፈናቃዮች ተወካይ ሲሳይ መላኩ ተፈናቃዮቹ ካለፉት ሁለት ዓመታት ጀምሮ ከተለያዩ የወለጋ ዞኖች በተለይም ከምስራቅ ወለጋ በተፈጠረው የሰላም ችግር ምክንያት ተፈናቅለው በመጠለያ ካምፑ የሚገኙ ናቸው ሲሉ ለአዲስ ማለዳ ተናግረዋል። አክለውም ተፈናቃዮቹ ሰኔ 8 2017፣ ያሉበትን አስቸጋሪ ሁኔታ መንግስት እንዲያይላቸውና ድጋፍ እንዲያደርግላቸው በዚያው በካምፖ አካባቢ ሰላማዊ ሰልፍ ማድረጋቸውንና ድምፃቸውን ማሰማታቸውን ማሰማታቸውንም አስረድተዋል። ሆኖም በአካባቢው የነበሩ የአገር መከላከያ ሰራዊት አባላት ተፈናቃዮቹን በኃይል ወደ መጠለያ ጣቢያዎች እንደመለሷቸው ነው ኃላፊው የገለጹት። ከዚህ ቀደም በተለያዩ አካላት ሲደረግ የነበረው የሰብዊ ድጋፍም አሁን ላይ ሙሉ በሙሉ በሚባል ደረጃ ከቆመ ከሶስት ወራት በላይ ማስቆጠሩን ጠቅሰዋል። ተፈናቃዮቹ በረሃብና በበሽታ ክፉኛ እየተሰቃዩ መሆኑን ጠቁመው በአስጊ ሁኔታ ላይ ያለውን የተፈናቃዮች ሕይወት ለመታደግ መንግስትና የበጎ አድራጎት ድርጅቶች ድጋፍ እንዲያደርጉ ጠይቀዋል። እኔ ታጋችነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም ሲሉ አቶ ክርስቲያን ተናገሩ። የተከበሩ ክርስቲያን ታደለ ጸጋዬ ከአባሪ የሽብር ወንጀል ተከሳሾች ጋር ሰኔ 10 2017 በፌዴራል ከፍተኛ ፍርድ ቤት በቀረቡበት ወቅት የፍትህ ሂደቱን በተመለከተ ምላሽ ሰጥተዋል። መንግስትና ፍርድ ቤት የሚለው ነገር በጣም አደጋ ውስጥ እየገባ ነው ያሉት አቶ ክርስቲያን ታደለ ፍርድ ቤት መሆን ቀርቶ ቲያትር ቤት እየመሰለ ነው ሲሉ ገልጸዋል። መከላከያና ፌዴራል ፖሊስ እንዴት ነው ጥበቃ የሚያስፈልገው? ይህ ግልጽ ስድብ ነው ሀገር ነገርና ህዝብን መናቅ ነው። አቃበ ህግ ፍርድ ቤቱን አታሏል ብለዋል። ተው፣ ይህ ነገር ጥሩ አይደለም። የሆነ ጊዜ በታሪክ አጋጣሚ ስማቸው የሚነሳ መሆኑን አትርሱ ብለዋል። ሌላው አቃበ ህግ ቀሪ ዘጠኝ ምስክሮች አሉኝ ያለ ቢሆንም በደብዳቤው ላይ ማብራሪያ የሰጠው ስለሰባቱ ብቻ ነው። ስለ ቀሪ ሁለት ምንም ያለው ነገር የለም። ለሁለቱም ተጨማሪ ጊዜ ሊጠይቅ ፈልጎ ይሆን ሲሉም ጠይቀዋል። እኛ የህዝብ እንደራሴዎች ነን። ወንጀል ከሌለብን ልቀቁን፣ ህዝባችንን እናገልግል ሲሉም ጠይቀዋል። በእርግጥ ሆን ተብሎ በሂደቱ እንድንቀጣ እየተደረገ ነው የፖለቲካ ክስ መሆኑ ኑንም እናውቃለን ሲሉ ገልጸዋል። እኔ ታጋችነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም ያሉት አቶ ክርስቲያን ፍርድ ቤት አቅርቡን ብለን ለምነን አቀረባችሁን። አሁንም ምስክር ካለ እባካችሁ አስመስክሩብን ብለን እየለመናችሁ ነው ብለዋል። ህዝባችን ይከበር፣ ሰብአዊ መብት ይከበር፣ ተቋማት ይከበሩ ነው ያልነው እንጂ አንድም የሰራ ነው ወንጀል የለም ሲሉም ገልጸዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ እና ሱቡ ሶሬ ወረዳዎች የንጹሐን እልቂት እንደቀጠለ ነው። በወለጋ አማራዎች ላይ የተፈጸመ ያለውን የዘር ጭፍጨፋ አስመልክቶ እናት ፓርቲ መግለጫ አውጥቷል። የምስራቅ ወለጋ ዞን የእልቂት ቀጠናነት ደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከሁለት ሳምንት በፊት ስምንት ንጹሐን በአሰቃቂ ሁኔታ ተገድለዋል ብለዋል ፓርቲው። እንዲሁም አራቱ እስካሁን የት እንደደረሱ አይታወቅም ብለዋል። የአሁኑ ጭፍጨፋ በዋናነት በጉቶ ጊዳ ወረዳ ጃርቶ ቶሌራ ፈይሳ አርጆ ሎኮ ሊጎና፣ ወጤ ቀበሌዎች ሲሆን በሱቦ ሱሬ ወረዳም በተለይ ደንገጆ ጉዮ ቀበሌ ዋነኛ የእልቂትና የጥቃት አካባቢዎች ናቸው። በአካባቢዎቹ እልቂቱ ቀጥሎ ሰኞው ሰኔ ዘጠኝ ንጋት ጀምሮ ደግሞ ዘጠኝ ሰዎች የተገደሉ ሲሆን መቅበር እንኳን አልተቻለም። በርካታ ንብረትም ተዘርፈዋል። በአካባቢው ነዋሪዎች አጠራር ሸኔ ነው ግድያውን የፈጸመው ያለው ፓርቲው ነዋሪዎች ውጭ ነው የሚያድሩት። የመንግስት አካል እንዲደርስ ብንጮህም ሰሚ አላገኘንም። ግድያው አማራውንም ኦሮሞውንም እየጨረሰ ቢሆንም የዞንና የወረዳ አመራሮች ግን ሰውን በማንነት ነቱ እየመረጡ እንዲሸሽ ያደርጋሉ ሲል ገልጸዋል። መከላከያውም አሁን እልቂቱ ከሚካሄድበትና ይበልጥ አስፈሪ ከሆነበት በአምስት ኪሎ ሜትር ርቀት ውኬ ቀርሳ ላይ ያለ ቢሆንም በህዝቡ ጥያቄ መሰረት እንቅስቃሴ ጀምሮ ሳለ በዞን አመራሮች እንዲመለስ ተደርጓል የሚሉት ነዋሪዎቹ ቢያንስ ህጻናትና ሴቶችን እንኳን ፈቅደው ወደ አጎራባች በቤኒሻንጉል ክልል አካባቢዎች እንዲወጡ ቢደረግልን ለዘር እንተርፋለን ብለዋል። ከዛሬ በተቻለን አቅም ራሳችንን ስንከላከል ኖረናል። አሁን መሳሪያችንም ተነጥቋል። ወዲህ ደግሞ ሸኔ እየተጠቀመው ያለው የርቀት መሳሪያ ጭምር ከገበሬው አቅም ጋር ሲነጻጸር ፍጹም ሰማይና ምድር ነው ይላሉ። ፓርቲው ግድያውን አውግዘው በሁለቱ ወረዳ ያለው ህዝብ ከማለቁ በፊት መከላከያ ወደ ቦታው እንዲሰማራ፣ ህዝቡም በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፈገው ብሎም በዞንና ወረዳ አመራሮች እየተደረገ ያለው ተስማምቶ በኖረ ማህበረሰብ መሀል በመግባት ማንነትን ማዕከል ያደረገው የእልቂት ጠመቃና ሚዲያ ጭምር በመጠቀም የሚደረጉ መሰል የፍጅት ቅስቀሳዎች እንዲቆሙ ሲል ፓርቲው አሳስበዋል። ቲዲኤፍ እየተባለ የሚጠራው የትግራይ ጦር አርሚ ሰባ በሱዳን ጦርነት ውስጥ እየተሳተፈ እንደሚገኝ ተገለጸ። አርሚ ሰባ በጀኔራል አብዱል ፈታህ አልቡርሃን በሚመራው የሱዳን ጦር ኃይል ውስጥ ተሰልፎ እየተዋጋ መሆኑን ትግራይ ሄራልድ ዛሬ ባቀረበው ዘገባ አስታውቋል። እንደ ዘገባው የአርሚ ሰባ ተዋጊዎች የተሰማሩት በምስራቃዊ ሱዳን ክፍል በሚገኙ የጦር ግንባሮች ነው። አንድ ስማቸው እንዲጠቀስ ያልፈለጉ የአፍሪካ ቀንድ ዲፕሎማት ለዜና ምንጩ ሲናገሩ ይህንን የሱዳን ውስጣዊ ጉዳይ ነው ልንለው አንችልም፣ ምክንያቱም የቲዲኤፍ ኃይሎች በሱዳን ጦርነት ውስጥ እየተሳተፉ መሆኑ ከተረጋገጠ ግጭቱን ከማባባስም አልፎ ክልላዊ ትርምስ ለመፍጠር በር ይከፍታል ብለዋል። በቲዲኤፍ ውስጥ አርሚ ሰባ የጀኔራል አልቡርሃን ቅጥረኛ ሆኖ እንዲሰማራ ስለተደረገው ስምምነት ብዙም የሚታወቅ ነገር የለም ያለው ዘገባው፣ ይሁንና ተዋጊዎቹ ለመቶ ዶላር በሆነ ክፍያ መቀጠራቸውን አስረድተዋል። በዚህም የቲዲኤፍ አመራሮች ከእያንዳንዱ ተዋጊ ከአንድ ሺ ዶላር በላይ የድለላ ገንዘብ ታያገኙ እንዳልቀረ ገልጸዋል። ዘገባው ሲቀጥልም በስምምነቱ መሰረት በምስራቅ ሱዳንና በሰሜናዊ ኢትዮጵያ መካከል ምስጢራዊ የሎጂስቲክ መስመሮች የተዘረጉ ሲሆን የገንዘብ ልውውጡ የሚከናወነው ግን በኢትዮጵያ ፌዴራል መዋቅሮች በኩል ነው ብለዋል። የሰብአዊ መብት ተሟጋች ድርጅቶች በሱዳን ስደተኞች ካምፖች ውስጥ የሚገኙ የትግራይ ተወላጅ ስደተኞች በብዛት እየጠፉ መሆናቸውን ያወሳው ዘገባው፣ ይህ ደግሞ ከአርሚ ሰባ ጋር እንደሚገናኝ አስታውቀዋል። ወጣቶቹ ስደተኞች ሀሰተኛ የስራ ዕድል ቃል እየተገባላቸው ወይንም በግዳጅ አርሚ ሰባን እየተቀላቀሉ ለመሆናቸው ይህ ማሳያ እንደሚሆንም ጠቅሷል። በከሰላ የሚገኙ አንድ የእርዳታ ድርጅት ሰራተኛ ሲናገሩ ተናግሮ እነዚህ ወጣቶች ወደ ሞት ቀጠና ውስጥ እየሄዱ ነው ማለታቸውን ዘገባው አስረድቷል። በሱዳን ተፋላሚው የፈጥኖ ደራሽ ኃይል አዛዥ መሐመድ ሀምዳን ዳጋሎ የህዋት አልቡርሃንን ወታደሮች እያሰለጠኑና ና እየደገፉ ነው በማለት ህዋት የአልቡርሃንን ወታደሮች እያሰለጠኑ ና እየደገፉ ነው በማለት በቅርቡ መናገራቸውንም የትግራይ ሄራልድ ዘገባ አውስቷል። አፋ ባሀ በወሎ ቀጠና ከህወሓት ጋር በተያያዘ ለተነዛበት ሀሰተኛ መረጃ ምላሽ ሰጠ። በወቅታዊ ጉዳይ ላይ የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና መግለጫ ሰጥቷል። መግለጫው የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት ሁለት አመታት ከፍተኛ ተጋድሎ እያደረገ እንደ ሰው በህይወት የመኖር አደጋ የደቀነበትን ኦህዴድ ብልጽግና መሮን አገዛዝ ለመገርሰስ የሞት የሽረት ትግል እያደረገ ይገኛል። በዚህ በጦርነቱ በአውደውጊያ በፖለቲካ በሚዲያና በሚዲያና በ

እንዲኮታኮት የማድረግ አመርቂ ስራ ተሰርቷል፣ እየተሰራም ይገኛል ብለዋል። በአውደ ውጊያ በፖለቲካ በሚዲያ ና በዲፕሎማሲ የሽንፈት ጽዋ የተከናነበው የብልጽግና አገዛዝ የአማራ ህዝብን የከዱና ከትግል ሜዳ የራቁ ፋኖ መሳዮችን በመሰብሰብ ባይሳካለትም ከላይ በጠቀስናቸው መንገድ ማሸነፍ ያቃተውን የፋኖን ኃይል ፋኖን ከህዝብ መነጠል በመቀጠል ደምስሶ ማጥፋት በሚል ስትራቴጂ ነድፎ ከዘረፈው የሀገርና የህዝብ ሀብት ከፍተኛ በጀት መድቦ እየተንቀሳቀሰ መሆኑ ከዚህ በፊት በተደጋጋሚ ስንገልጸው ነበረ እውነት ነው ይላል አፋቡሀ በመግለጫው ከሰሞኑን በመቀሌ ሰማዕታት ሐውልት ስር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር አባል በሚል የተለቀቀውን ምስልኛ ተመልክተነዋል ሲል ገልጸዋል። እነዚህ ልጆች በመጀመሪያ አሁን ላይ የዚህ የገለጹት አባል አለመሆናቸውንና ትግል ክደው ከወጡ አንድ ዓመት በላይ ሆኗቸዋል ያለው መግለጫው አገዛዙ በተለይ በጌታቸው ረዳ አማካኝነት በብሔራዊ ቴሌቪዥን ጣቢያ ቀርበው ማሳካት ያልቻለውን ፕሮፓጋንዳ ትግል ከድተው ወደ አገዛዙ የገቡትን ልጆች በመ መሰብሰብ ተተከታታይነት ያለው ዘመቻ እያካሄደ ነው ሲልም አክለዋል። ለህዝባችን ማስተላለፍ የምንፈልገው ነገር አገዛዙ በሁሉም ግንባሮች የሽንፈት ጽዋ እየቀመሰ መሆኑን ተረድታችሁ ይህን የደረሰበትን ሽንፈት በፕሮፓጋንዳ ለመቀልበስ እየተራወጠ መሆኑን በመገንዘብ በቀጣይ መሰል ፕሮፓጋንዳዎቹን ሊሰራ እንደሚችል ማስታወስ እንፈልጋለን በማለትም አሳስበዋል። በሌላ በኩል 17 የአድማ ብተና ና የሚልሻ አባላት ከነ ሙሉ ትጥቃቸው ፋኖን ተቀላቅለዋል። ገዢው የብልጽግና ቡድን የአማራ ክልልን ጸጥታ ለክልሉ ሉ ጸጥታ ኃይል ማስረከብ የሚል ፕሮጀክት ነድፎ የአእምሮ ህሙማንና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ በርካታ ወጣቶችን ከስራ ገበታቸው ከትምህርት ቤትና ከየመኖሪያ ቤታቸው አፍነው በመውሰድ የግዳጅ ወታደራዊ ስልጠና መስጠቱ ይታወሳል። እነዚህ ታፍነው ወደ ውትድርና ማሰልጠኛ ጣቢያ ተወስደው የጥቂት ሳምንታት የድረስ ይድረስ ስልጠና የተሰጣቸው ታዳጊዎችና ወጣቶች የአድማ ብተና ኃይልን ተቀላቅለው በክልሉ የተለያዩ ዞኖች እንዲመደቡ የተደረገ ቢሆንም ነገር ግን ሳይውል ሳያድሩ ከግዳጅ ቀጠናቸው በመጥፋ ት ፋኖን መቀላቀላቸውን ቀጥለዋል። በዚህም በአንድ ቀን ብቻ 17 የአድማ ብተና እና የሚሊሻ አባላት ከነ ሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አምስተኛ ዳግማዊ ቴዎድሮስኮ ጎንደር የበጋሻው ክፍለ ጦር ስር የሚገኙትን ጎንደርና ፋሲለደስ ብርጌዶችን መቀላቀላቸውን መረብ ሚዲያ ከክፍለ ጦሩ ህዝብ ግንኙነት መምሪያ ለማረጋገጥ ችለዋል።